እስለሞ ወዲ ክሮንትለ በረገቱወድና የተከበራችሁ ና ቤተሰቦች እንደምን አላችሁ ሰይድን ትናንት እንደዚህ ሽክ አድርጌው ነበረ ማለት ነው እንደምታዩት ፋፋሽ አድርጌው ነበረ ዝንጥ ብሎ ነበር ማለት ነው ስፉን እያለበስኩት ኮቶና ምናምን ደስ ብሎት ማለት ነው አምሮበት ማሻአላህ ተባረከ አላህ ትናንትና ማለት ነው እሱ ነው የሚመስረ ሙሽራው ማለት ነው እና ከብቻኔ ደስ ብሎኛል ስላማረበት፣ እንደምታዩት ሽፋ ብሏል። ከዛም ዛሬ ስራውትን ተመልከቱ ማለት ነው። እንግዲህ ወፍጮ ቤት አሸከምኩት፣ ግማሹን እሱ ግማሹን እኔ። አላየኝም እንደምቀርጽ፣ ከኋላ ነበርኩ ማለት ነው። ከዛም በኋላ ወፍጮ ቤት ደርሰን ወደ ገባ የሄድኩ ማለት ደግሞ እንግዲህ ገዛ በርበሬ ሽሮ አዘጋጃለሁ ብዬ ቢያንስ እኔ ጃሁን ብዬ ልንገራቸው ለዚች ማለት ነው። ቅመማ ቅመማ ብቻ ለወፍጮ ቤት አድርሶ ነበር ና የተመለሰው ለዛ ከባድ ሆኗል። ሁልጊዜ አማራራችሁ ነው ምድረስ አረብ ሀገር ያላችሁ ቶች ግፍ ትመጡ ነው የምታዩት። እኛ ያለንበት ፈተና አላችኋለሁ ወይ እንደምታዩት፣ ድንቻን ሳበር መምምን ብቻ ይሄ በጣም ቀላሉ ይሄ እንደውም ከገበር የምትገዙት ነገር እኮ በጣም ደህና ነው። ምንም አይደል ምንም አይደለም ማለት ነው። እና ውዱ ትንሽ ቅመማ ቅመም ላይ በርበሬ በቃ እንደነዚህ ያሉ ነገሮች ነጋዴ የሚያመጣቸው ነገር ላይ እቻም በፌስ ታዲያ ከአንድ ካንሽ ሁለት መቶ ብር በላይ ይወጣባት ማለት ነው እንግዲህ ሰዋት

እነዚህ ቀቻገሁለትእና ውዶቼ እንግዲህ ሚጥሚጣዬን አስፈጭቼ መጥቻለው እንደምታዩት፣ መቆጠሪያችሁ ነች ማለት ነው። ግን በዛ ብዙ ስለነበር በዚህ ነው የሄድኩት ወደ ውፍጮ ቤት ቅርብ ስለሆነ ወፍጮ ቤቴ ማለት ነው። ከዛም በኋላ ስታወት እየቆጠሩት ነው ማለት ነው በዚች ጥቅን ያለው ማሻላ ተባረካላ ብ ብያለውኝ እኔ ደስ ብሎኛል። እንግዲህ ከአሁን በኋላ ለራሷ ልጫ ነገር ነው እና እኔ በጣም ነው የምወደው በሚጥሚጣ ማለት ነው ዳጣ ማለት ነው። እና እኛ ሀገር ያው ድቁስ ነው የሚባለው ድቁስ ይባላል በእኛ ሀገር እንግዲህ፣ በከተማው ደግሞ ዳጣ ይባላል ማለት ነው። እንደምታዩት ሙልት ነው ያለልኝ ማለት ነው። አልሐምዱሊላ በልተንም በሰላም እንጨርሰው አላ ያድርገን እንሻላ የመጀመሪያ የመጀመሪያ ጊዜ ነው በቤት የሳዘጋች እንግዲህ በቃ ኑሮ በሀገር ቤት ሲሆን እንደዚህ ነው እና ውጩ ቤት እጄ ደግሞ ካናር እየተሰራ ነበረ ማለት ነው። እንደምታዩት ተፋሰስ የተሰራ ነው የነ መዳም ቅመሞች ቤት እንደዚህ ደግሞ መንገድ ዳር አለ ማለት ነው። በጣም ነው የገረመኝ ማለት ነው። እና እዚህ ሊቀርጸው ብዬ ውጩ ቤት እዛው አካባቢ ስለነበረ ውጩ ቤቱ ቀረስኩት ማለት ነው። ካናር እንግዲህ ሀይቅ ከተማ እንደዚህ እየተሰራች ነው ማለት ነው። እንደምታዩት ተፋሰስ እየተሰራች ነው። ብቻ ሀገራችን እየበለጸገች ነው፣ ግን የድሃ መኖሪያ አልሆነችም አገሪቱ። ምን ታረጉታላችሁ? ከዛም በኋላ መብራት ጠፋብንና ተመለስኩኝ ማለት ነው። ይሄ ስፖርት መንገድ ወደ ኦሮማ የሚወስደው ነው። ከዛ ምን በአቋራጭ ቀረቡ ማለት ነው። እሲ ላሳያቸው ሰፈር ዛሬ ከስፖርት መንገድ ወጣ ብዬ ማለት ነው። እና እንደዚ በአቋራጭ ውስጥ ለውስጥ እየርኩኝ የኛ አካባቢ ደስ የሚለው ነገር ግሪ ነው። በቃ አረጓደምንምና ቁልቁለት ነው። እና እየጠሽጠሽኩት ነው። ሳይድ ራሱ በቃ እንዴ ወክ አድርጌ በባጀች ጊዜ አትጂ ነኛ ማለት ነው። እና ወክ እያደረግኩ ነው። እንደምታዩት እና ሽታ ምናምን አለ አካባቢው። ስለዚህ አፍንጫዬን ዘጋ ቁፋንም ካለ ነገር በቃ ለመጠበቅ እንደዚህ አድርጌ በቃ ቁጭ አድርጌ ተመለስኩኝ ማለት ነው ውዶቼ። እና የውሎ ነው ማሳያችሁ። የውሎ ፍሎክ ነው ማሳያችሁ። ትወዱሳላችሁ ብዬ ተስፋ አደርጋለሁ። እንደምታበረታቱኝ እንግዲህ እንደምታበረታቱ ተስፋ አደርጋለሁ። ሀባይቦች፣ ፈጣሪ በያላችሁበት ሲጠብቃችሁ፣ እስከ መጨረሻው ድረስ ተከታተሉ ውዶቼ ያሁን ግድሽ ከረባ ሀገር መርስ በሀገር በሀገራችሁ ሁሉም ነገር

ነው በጣም ከባድ ነው። ግሬድ ነው ማለት ነው። ምናምን አለ አቮካዶ ምናምን አለ። ዛሬ የእግር መንገድ እየጠገብኩ ነው። የእግር መንገድ ሰፈራችን ለጥቁ እንደዚህ ግሬድ ነው።